የመስከረም ወር ተጽዕኖ ፈጣሪ በመሆን ሽልማትን ያገኘው አዶናይ በሰይፉ ሾው ላይ መቅረብ እንደማይፈልግ አሳውቋል። ሴይፉ ሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳ እፈልጋለሁ። በቲክቶክ ክሬቲቭ አዋርድ 2025 ባደረጋቸው መልካም ስራዎች እጩ በመሆን የተዘጋጀውን የመኪና ሽልማት ለመውሰድ በርካታ ድምፆችን በማግኘት በመሪነት ላይ የሚገኘው አዶናይ ከሰይፉ ፋንታሁን ጋር ያገናኘውና ሾው ላይም አልቀርብም ያለበትን ምክንያት አስረድቷል። ዝርዝሩን በዛሬው ኢትዮ አዲስ ነገር ፕሮግራማችን ይዘንላችሁ መጥተናል። ሰላም! የተወደዳችሁና የተከበራችሁ በተለያዩ ዓለም ሀገራት የምትገኙ ኢትዮጵያውያን እንደምናላችሁ፣ በያላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ አድርጉት። አዶናይ የካናዳ የስድስት ዓመት ቆይታውን አጠናቆ ወደ ኢትዮጵያ ከመጣ በኋላ በቲክቶክ ትልቅ የሚባል ተጽዕኖን መፍጠር ችሏል። በሚለቃቸው በጣም ብዙ ቪዲዮዎች በብዙዎች ተወዳጅነትን እያገኘም ይገኛል። ታዲያ አዶናይ ይሄን ተቀባይነት ከማግኘቱ በፊት በካናዳ እያለ ሶስት ሚሊዮን ተከታዮችን ማፍራት እንዲችል ያደረገው የዛኔ ተስፋ በቆረጠበት ሰዓት የገጠመው አንድ አስገራሚ ነገር አለ። ተስፋ አስቆርጥ፣ አንድ ቀን እሱ ነው ይደወልልኝ፣ ቴዲ አፍሮ ነው። ሺህ ተከታዮች ነበር ቲክቶክ ጀምሬ ነገሩ እንዲህ ነው። አዶናይ ገና መቶ ሺህ ፎሎወር ያለው በጣም ተስፋ የመቁረጥና የሀዘን ስሜት ውስጥ ይገባል። ይህም የሆነው ደግሞ በሚሰራቸው ቪዲዮዎች ላይ በሚሰጡት የጥላቻ ንግግሮች ነበር። ታዲያ በዚህ ወቅት ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በመደወል የሚሰራቸው ቪዲዮዎችን እንደሚያይና፣ በርታ ትልቅ ቦታ ትደርሳለህ ብሎ እንዳበረታተው ከተስፋ መቁረጥም እንዳወጣው ከማን ያዘዋል እሸቱ ጋር በነበረው ኢንተርቪው ተናግሯል። ስራ ላይ ቁጭ የነ ሴኩሪቲ እየሰራው አምላካም አይ ዋዝ ሊትራሊ ቲንኪንግ ቱ ዲሊት ማይ ቲክቶክ። እሺ፣ ከዛ በፊት ግን አይ ዋዝ ማኒፌስቲንግ ኦኬ። አንድ ቀን እኮ ከቴዲ እኮ ማውራት ትችላለህ፣ ሁ ኖስ አንድ ቀን። ከዛ ሂ ሊትራሊ ቮይስ ላከልኝ፣ ቴዲ፣ ቴዲ አፍሮ። ያ ሰላም አዶናይ፣ እንደነክ ሰላም ነው ወይ ቴዲ ነኝ። በጣም ቪዲዮዎች እወዳቸዋለሁ በጣም ትልቅ ቦታ ደርሳለ ከምናምን አለ ድምፁ ይመሳሰላ ግን አክልም ቢሊቭ አይ ቶልድ ሂም ፎቶ ላክልኝ አልኩት። እሺ ፎቶ ላክልኝ አንተ ከሆንክ አንድ ደን ሂ ቪዲዮ ኮል፣ ከዛ ቪዲዮ ኮል ሲያደርግልኝ ሳይው አክልም ቢሊቭ ሶ እሱ ዘፋኝ በጣም ወድለታለሁ፣ ዘፈኖቹ እንዳለ ባጠቃላይ። የዛን ቀን ሲደውልኝ ደሞ አስበው ኢትስ ላይክ ጋድ ጊቪንግ ሚ ዘ ቢግስት ሳይን አንድ ቴዲ ን ምን ደረጃ ላይ መድረስ እንደምችል ወይናሚ የቴዲ ቢሊፍ እኔ ላይ ያለው እሱን እጠቀማለሁ አዶናይ የሚሰማውን እና የሚያስበውን ነገር የእውነቱን በግልጽነት የሚናገር አይነት ሰው በመሆኑ የሚነገርና የማይነገርን አይለይም በማለት የሚተቹት ብዙዎች ቢሆኑም የማደርገውን አውቃለሁ ጥፋቴን ገመናዬን አውጥቼ የምናገረው አላማ ስላለኝ ነው፣ ሌሎች እንዲማሩበትና ብቻቸውን እንዳልሆኑ እንዲያውቁ ነው። እኔን የጠቀመኝንም ነገር በመናገሬ ደስተኛ ነኝ የሚል ምላሽን ይሰጣል። አዶናይ ወደ ኢትዮጵያ ከመጣ በኋላ በተለያዩ ፖድካስቶች ላይ በመቅረብ የመጣበትን የሕይወት ውጣ ውረድ በግልጽ በመናገሩ ሜንስትሪም ሚዲያ ላይ እንዳይቀርብ የሚሉ ብዙ ሰዎችም ነበሩ። አዶናይ ከዛም በራስ መተማመንን ለማሳደግ የምትፈልጉ ሰዎችን አሰለጥናለሁ በማለት ማስታወቂያ ሰርቶ ነበር። ሰዎችን ማገዝ ህልሜ ነው የሚለው አዶናይ በቲክቶክ ያገኘው ተቀባይነት ደግሞ ህልሙን የሚኖርበትን መንገድ ከፍቶለታል። ምንም እንኳን ብዙዎች የሚቃረኑትና የማይደግፉት ቢሆንም በማህበራዊ ሚዲያ በየቀኑ በሚለቃቸው በርከት ያሉ ቪዲዮዎች ብዙዎች እንዳይፈሩና ማህበራዊ ሚዲያ ላይ ራሳቸውን እንዲያሳዩ የሚያነሳሳ ሀሳብን በመስጠት ብዙ ሰዎች እንዲወጡ ማበረታታት ችሏል። ይህንንም ሀሳብ ስግጥ ፍምስ በማለት በቀን ብዙ ቪዲዮ የመስራትና ማንንም ያለመፍራት ቻሌንጅን አስጀምሮ ብዙዎችም ተቀላቅለውታል። አዶናይ የበለጠ የሰዎች ልብ ውስጥ እንዲገባ ያደረገው ነገር የተፈጠረው በአንድ ዝናባማ ቀን በተፈጠረ አጋጣሚ ነበር። ሶስት ትንንሽ ልጆች ውሃ የሞላውን አስፋልት መንገድ ለመሻገር የተቸገሩ ሰዎችን በውሃው መሀል ድንጋዮችን በማስቀመጥ በማሻገር ገንዘብ ሲቀበሉ ያያቸውና በጣም ተገርሞ ቲክቶክ መስራት እንደሚፈልጉ ይጠይቃቸዋል። እነርሱም ተስማምተው አብረውት ይሄዳሉ። የቲክቶክ አካውንትንም ከፍቶላቸው በአጭር ጊዜ ውስጥ መቶ ሺህ ለመግባት ችለዋል። ዲቻ ጎይስ የሚል መጠሪያን የያዙት ሶስቱ ትንንሽ ልጆች አዶናይ ልብሳቸውን ቀይሮ የተለያዩ የማስታወቂያ ስራዎችን እንዲሰሩና ብዙ ጥቅማ ጥቅሞችን የአንድ ዓመት የቤት ኪራይን ጨምሮ እንዲያገኙ ለማድረግ ችሏል። በዚህም በወላይታ በየዓመቱ በደማቅ የሚከበረው የዘመን መለወጫ ጊፋታ በዓል ላይ በክብር በመጋበዝ ከዲቻ ቦይስ ጋር ጥሩ ጊዜን ለማሳለፍ ችሏል። በዚህ ስራው ብዙዎች ያደነቁትና ያሞገሱት ሲሆን አሁንም በቲክቶክ ክሬቲቭ አዋርድ 2025 አሸናፊ እንዲሆን እየመረጡትና ይገባዋል በማለት እየሞገቱለት ይገኛሉ። ታዲያ አዶናይ ቲክቶክ ላይ በፈጠረው ተጽዕኖ ምክንያት እጅግ ብዙ ተከታዮችን፣ አድናቂዎችን ለማፍራት የቻለ ሲሆን አሁን ላይም የቲክቶክ አካውንቱ ከ3.1 ሚሊዮን በላይ ተከታዮች አሉት። መኪናውን እንዲያሸንፍም ብዙ ቅስቀሳዎችን እያደረጉለት ይገኛሉ። ራሱ አዶናይ ግን እስካሁን ድረስ አንድ ጊዜም ወጥቶ ምረጡኝ ሳይል እየመራ መሆኑ ብዙዎች ልብ ውስጥ መግባቱን ያሳያል። የአዶናይን ስግጥ ፍምስ የሚለውን ሐሳብ በመቃወም አንድ ቪዲዮ የሰራ ሰው አልሰግጥም፣ አልፈምስም በማለት የሰራውን ቪዲዮ ሮፍናን ሪፖስት በማድረጉ ምክንያት አዶናይ ለሮፍናን መልስ ሰጥቷል። ሰግጥ ሰግጥ፣ አልሰግጥም፣ አልደድብም በምላሹም አንተ ራሱ የፈመስከው ሰግጦ ነው የሚል መልእክትን አስተላልፏል። አንተ ለራሱ እዚህ ደረጃ የደረስከው ሰግጦ ነው። ባለፉ ሳምንት እሁድ በሰይፉ ሾው ላይ ከአዶናይ ጋር ቲክቶክ ክሬቲቭ አዋርድ 2025 እየተፎካከረች የምትገኘው ቲክቶከር ሀያት ናስር ወይም ደግሞ ዩቲናስ ቀርባ የነበረ ሲሆን እጅግ በጣም ብዙ የነበረው የድምፅ ልዩነታቸው ከሰይፉ ሾው በኋላ አቦ በጣም ተቀራራቢ ድምጽ ላይ ይገኛሉ። በዚህም ሰይፉ ሾው እንዴት አዶናይን ሳያቀርብ የሚሉ የተለያዩ ጥያቄዎች የተነሱበት ሲሆን እነርሱንም ያለፈው እሁድ በተላለፈው ፕሮግራሙ በሚመልስበት ወቅት በተናገረው ንግግር አዶናይ አልቀርብም ማለቱን አሳውቋል። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረብም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የእኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጡ የምረጡኝ ቅስቀሳ ማድረግ ይችላል። አዶናይ ሰይፉን ከዚህ በፊት አግኝቼው የነበረ ቢሆንም ዲስሪስፔክት አድርጎ ነው ያናገረኝም ብሏል። አዶናይ ይህንን ቪዲዮ ከለቀቀ በኋላ መነጋገሪያነቱ ቀጥሏል። ብዙዎች እንደዚህ አይነት ውዝግብ ውስጥ መግባት አስፈላጊ እንዳልሆነም እየተናገሩ ይገኛሉ። ውድ የቻናላችን ቤተሰቦች እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ቪዲዮን ላይክ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቸር ቆዩን።